እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ እየተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ሲበልሽ ልውል፣ እግዚአብሔር ከአንቺ ጋር ነው እና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። አሜን ይሁን ይደረግልን።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 በመንፈስ ቅዱስም እናምናለን። እሱ ጌታ ሕይወትን የሚሰጥ በአብ የሰረጸ ከአብ ከወልድ ጋር ማድን እንሰግድለታለን፣ እና መሰግን ዋልያንስም በነቢያት አድሮ የተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሠራት በአንድ ክብርስ ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንድ ጥምቀት እናምናለን። የምሳን መነሳሰት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለማ አሸናፊ እግዚአብሔር ሆይ ቅዱስ ቅዱስ ቅዱስ ተብለ ትመሰገናለህ። ምስጋናህም በሰማይ በምድር የሞላ ነው። ክርስቶስ ስለአንተ እንሰግድልሃለን። ሰማያዊ ሰማይ ከሰራ አባት ጋር ያለ ከሆነ ከመንፈስ ቅዱስ ጋር ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥተህ ደህናናልና፣ ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት ሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት ሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት ሰግዳለሁ። አንድ ሲሆኑ ሶስት ሶስት ሲሆኑ አንድ በመለ- በአካል ሶስት ሲሆኑ በመለኮት አንድ አምላክ ለሚሆን እሰግዳለሁ። አምላክን ለወለደች ለመቤታችን ለቅድስት ድንግል ማርያምን እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ስዳ የተሰቀለበትን መስቀል እሰግዳለሁ። መስቀል ኃይላችን ኃይላችን መስቀል ለሚያጸናን መስቀል ነው። መስቀል ቤታችን ነው። መስቀል የነፍሳችን መዳኛ ነው። ሄዱ ያመነውም እኛም በመስቀሉ እንድናለን። ድና ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። እውነት ነው። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። እውነት ነው። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በሸርምሳችን ዘንድ ዳግመኛም በመጣ ጊዜ እንዳያሳፍረን ደሙንም ለማመስገን ያበቃን ዘንድ መቤታችን ጸሎታችንን አሳርጅልን፣ ኃጢአታችንን አስተስርይልን በጌታችን መንበርት ጸሎታችንን አሳርጅልን። ይህንን ብት ስላበላን፣ ይህንን ብት ውሃ ላጠጣን፣ ምግባችንና ልብሳችንን ላዘጋጅልን፣ ኃጢአታችንንም ሁሉ ለታገሰልን፣ ክቡር ደሙን ቅዱስ ስጋውን ለሰጠን፣ ስ ሰዓት ላደረሰ በሱ ለሉ ለእግዚአብሔር ፍጹም ምስጋና ይገባል። የወለደችውም ለድንግልም ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። ለእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያት እና በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ለአንቺ ይሁን። እያን ሰግድታልን ማልሽታልን ታደኛ ሪት አድኝዘን ተማጽነንብሻል ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማይበራችንን ዛሬ ባርክልን። አምላክም በድንግልና የወለደች የእመቤታችን የቅድስት ድንግል ማርያም ጸሎት

የተራቡትንም በቸርነቱ አጠገባቸው፣ ባለጠጎችን ባዶ እጃቸውን ሰደዳቸው። ምረት እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ ከዘላለም እስከ ዘላለም ድረስ እንደተናገረ ነው። አሜን አሜን። የሆነ ሆን ይደረግልን። ቅዳሜ የሚስተለ የአምላክን የወደደች እመቤታችን የቅድስት ድንግል ማርያም ምስጋና ስድስተኛ ክፍል ነጽህ ይዘነች ጌታን በመሀል በመካከል እጅ የያዝሽው ወይ በሁሉ የተከተሰች ነሽ። ፍጥረት ሁሉ ቅድስት ወይ ለምኝልን ብለው የጭሁ ከአንቺ ጋር ደስ ይላቸዋል። ቅድስት ወይ ለምኝልን፣ አሜን ቅድስት ወይ ለምኝልን። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ባለማልነትን አግኝተሻ ና ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው እና ደስ ይበልሽ። ግርማ ያለሽ ድንግል ሆይ ገናነትሽን እናመሰግናለን እናድንቃለን። እንደ መልአኩ ገብርኤልን ምስጋና እናቀርብልሻለን የባህሪያችን መዳን በማህፀንሽ ተገኝቷልና ወደ አባቱ ወደ እግዚአብሔር አቀረበን። አሜን። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን።

ቅድስት ሆይ ለምኚን

ወርቅ መይ ሰብ ያለብሽ ደፍተራ ድንኳን አንች ነች። ማና የተባለው የእግዚአብሔር ልጅ ነው። የአብ ቃል በእርሷ ሰው ሆነ፣ የባህሪያችን ንግስት በዓለም ውስጥ

እግዚአብሔር በላ ላይ ተቀምጦባት ያዕቆብ ያያት መሰላል አንቺ ነሽ። በሁሉ በኩል የማይመረመር እርሱ ተፈቶ በሌለበት ማሐፀን ተሸክመሽዋልና እኛን ስለ ማዳንከ አንቺ ሰው በሆነ በጌታችን በኢየሱስ ክርስቶስ ዘንድ አማላጃችን ግድ ሰይ ለምኝልን።

ቅድስት ሆይ ለምኝልን። ያለ እርኩሰት ድንግል የሆንሽ፣ ጸጋን የተሞላሽ፣ ወይ ደስ ይበልሽ። የዓለም ሁሉ መክበሪያ ነጽሄ፣ የተጽዋ ነች የማትጠፊ ፋና ነች፣ የማትፈርሽ መቅደስ ነች፣ የቅዱሳን መደገፊያቸው፣ መጠጊያቸው፣ የምትለወጪ የሃይማኖት በትር ነች ቸር አዳኛችን ወደ ሆነው ልጅሽ ይለምኝልን ፈጽሞ ይቅር ይለን ይምረን ዘንድ ኃጢአታችንንም ያስተሰርይልን ዘንድ አሜን። ቅድስት ሆይ ለምኝልን ሰራጅ

ኢየሱስም ሚያንችን ስጋ ለበሰ። በታላቅ ቃል ጮኸ፣ መጽሐፍ ሕይወት ውሃ ምንጭ ከሆዱ ይፈልቃል እንዳለ፣ ማንም የተጠማ ቢኖር ወደኔ መጥቶ ይጠጣ። ቅድስት ሆይ ልጅሽ ይቅርታውን ያድረን ዘንድ ለምኝልን። አሜን። ቅድስት ሆይ ልጅሽ ይቅርታውን ያድረን ዘንድ ለምኝልን

በማዕዘንሽ የሻደረ እና ዘጠኝ ወር ተሸክም ሲሆን ሰማይ ደስ ተሰኝ፣ ምድርም ደስ ተሰኘ። በልጅሽ መወለድ መልአክ ምስራች ተናገረ። የሰማይ ጭፍሮችን መልአክ ምስጋና በሰማይ ለእግዚአብሔር ይሁን፣ በምድር ላይ ሰላም በእርሶም እርሶ በሚፈቅደው እያሉ አመሰገኑ። እረኞችን በቤት ላይም ካዩትና ከሰሙት የተነሳ ደነቁ። የጥበብ ሰዎች ብዙ ሰዎችም ለልጅሽ ሊሰግዱ እና አንቺን ሊያገለግሉ ኮኮባይተው ከሩቅ ሀገር መጡ። ከምስራቅ ጀምሮ መርቶ እስከ ቤተልሔም ያደረሳችሁ ኮከብ ካንቺ ከህፃንሽ ጋር ባለች በቦታ ላይ ቆመ። እነዚያ ብልጅ ሰዎች አይተው በታላቅ ደስታ ደስ ተሰኝ ወደ እርሱ ወደ ህፃንሽ ገቡና በፊቱ ቆመው ምንጥር ላይ ወድቀው ሰገዱለት። ሳጥናቸውን ከፈቱና ወርቅ፣ እጣን፣ ከርቤ እጅ መንሻ አድርጋ ገቡለት። የወገኖች ልመናቸውን እና መስዋዕታቸውን ትከበል ዘንድ ኃጢያታቸውን ታስተስር ዘንድ የመጣ አምላካችን ሆይ እጅ መንሻ ገባንለ።

መልአክት ወገን የሆነና በደል የሌለበት ሁሉ በሁሉ ጌታ ፊት የሚቆም ከደጋጎቹ መልአክት ወገን የሆነ መልአኩ ገብርኤል አበሰረች እንዲህም አለች። ጸጋን ያገኘች ሆይ ደስ ይበልች እግዚአብሔር ከአንቺ ጋር ነው እና ከሴቶች ልቅ የተባረክች ነች። የሁሉ ገዢ በሆነ እግዚአብሔር ዘንድ ባለማንነትን አገኘች ኖ ትጸንሻለች። ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል። ለዘላለሙም የያዕቆብ ወገን ይገዛል፣ ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይሰልልሻል። ከአንቺ የሚወለደው ቅዱስ ነው።

አንቺ የተወለደ ይቅርታውን ያድርን ዘንድ ለምኝልን። የንጽህና አዳራሽና ከተለዩ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃና የመይመረ መረመር የክብር የጌትነት ዙፋን አንቺ ነሽ። ቅድስት ማርያም ሆይ፣ መንፈስ ቅዱስ መጥቶ ስላደረብሽና የልዑል ኃይል ስለ ጸለለብሽ ቅድስተ ቅድሳን ከተለዩ የተለየች በሆነች መቅደስ መስለንሽ የብርሃን መጋረጃነሽ ማለታችን ግን የአብ ቃል የሆነ

አዳራሽ እና ከተለየ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃ እና የማይመረመር የክብር ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረግሽ እና የልዑል ኃይል ስለጸለለብሽ፣ ቅድስተ ቅዱስ ቅዱሳን ከተለየ የተለየሽ በሆነች መቅደስ መሰልነሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ ማህፀን ስለተሰወረ ነው። የሆን በላይ ያለ የሁሉ ጌታ ነው መላእክት እና የመላእክት አለቆች መናብርት ሰልጣናት አጋዘን ታያለሽ ሊቃናት መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ አይኖቻቸው ብዙዎች የሆኑ ኪሩቤል እና ክንፎቻቸው ስድስት የሆኑ ሱራፌል በበረት ውስጥ ጋረዱልሽ። የብርሃን ደመናዎችም ከበውሽ የመላእክት አለቆች የመላእክት አለቆች የመላእክት ሰራዊት እና የሰማይ ጭፍሮችን በመፍራት እና በመንቀጥቀጥ በፊትሽ ቆሙ። በዚህ ዓለም ኪሩቤል እና ሱራፊል በሰማያት ካለው ምስጋናቸው ወይም ከቀድሞ ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና መሰገኑ። ፍጥረትም ሁሉ ሰብስቦ የያዘና ፍጥረቱን ሁሉ የሚመግብ ጌታችን ጌታቸው በብብትሽ በፍንድሽ ተቀምጦ ጡብሽን እንደ ህፃን ሲጠባባዩ ጊዜ በአርያም ፈለጉ እና በዚህ ዓለም እንደ ቀድሞው ከአባቱና ከመንፈስ ቅዱስ ጋር አገኙት። ጌታ ተከናውን ባዩት ጊዜ አይኖቻቸውን ወደ ላይ ወደ አርያም ከፍ ከፍ አደረጉ። ክንፎቻ ከንፋቸውንም ዘርግተው ጌታ፣ ላንተ በሰማይ ምስጋና ይገባል እያሉ ጌታቸውን አመሰከም። ዳግመኛም በዋሻ በጎል ውስጥ አንችን ከህፃኖች ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆናሉ አንቺ የነሳው ምኛ ስጋ ለብሶ ባዩት ጊዜም ሰውን ምንኛ ወደደው ብለው ሰገዱለት። ነብዩ ዳዊትም እንዲህ ብሎት እንዲትል ተናገረ። እግዚአብሔር በሰማይና በማደሪያ ቦታ ሁኖ በምድሩ ወደሚኖሩት ሁሉ ተመለከተ የሰው ልጆችንም ሁሉ አየ። ንጉሱ በትሽ ወደደ ለዘላለም ማደሪያች ናት መርጫታለሁና በእርሷን ማድር አለባለ ቅድስ ልጅ ሽፍርታው ያድረንሰ ትለ አሚ ቅድስት ልጅሽ የከርታውን ያድለን ዘንድ ለምኝልን። የተለየሽና ደግ የሆንሽ የተመሰገንሽና የተባረክሽ የከበርሽና ከፍ ከፍ ያልሽ ሆይ የህይወት ህብስት ባለበት በወርቅ ሞሰብ መሰልንሽ የህይወት ህብስትም ይኸውም በቀኝ ካሉ ጻድቃን ጋር እርሱን ለሚያምኑ በሃይማኖትም ፈቃደኛ በሆኑ ልብ ከእርሱ ለሚበላም ሁሉ ህይወትን የሚሰጥ ከሰማይ የወረደ ነው። አሜን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ቅድስት ሆይ ልጅሽ